አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ሥራ ሁሉ ሰላም ተኛ ጋር አልሐምዱሊላህ፣ ደህና ነን። ላይክ አርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ እያረጋችሁ አበረታቱን እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ ሰላም ተኛ ጋር አልሐምዱሊላህ። ሰሩ እንግዲህ ካሜራው ካልገባሁ እያለች ነው ምን ትሏት አላችሁ? ሱሱ በጣም ባህሪዋ ተቃይሯል። አሟታል። ሲያማቸው ባህሪያቸው በጣም ቀይር ነው የሚለው አሟታል። ይሄ ህፃን በሽታ ወደ ላይ ወደ ታይ ዙሮባቸዋል እና በቃ ምንም በቃ እሷኑ ጨምድጀ ነው። ስራም አታሰራም በቃ ምንም። ታቀፊያ እራሷ አይመቻልም። ያውም ዛሬ ደህና ናት ማለት ነው። እና ህፃን ሳይታመው ማስቸጋሪ ነው። እንኳን ታመው አፍያ ሆኖ አይቻሉም ላፍ ያደርጋቸው እላችኋለሁ። እና እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ፣ አልሐምዱሊላ። ዛሬ ምን ላወራ መጣሁ መሰላችሁ? ያው አንዲት ጓደኛ ምን አለችኝ መሰላችሁ? ዱባይ የምትኖር ያው እንግዲህ የኛ የሴቶች ነገር፣ የዘንድሮ ትዳር ሮሮ ሆኗል። ሴቶቹም ቅጣጣን፣ ወንዶቹም ቅጣጣን። እኔ እንጃ ምን አይነት ጊዜ ላይ እንደደረስ አላቅም፣ አልሙሄም። እሷ ምን አለችኝ መሰላችሁ? የምኖረው ዱባይ ነው ባሌን በስንት ውጣውረድ ስንት መስዋዕት ከፍሌ አብረን እንለወጣለን አብረን እናድርጋለን አብረን እንሰራለን ብዬ ዱባይ አመጣሁት። ዱባይ ካመጣሁት በኋላ ከርቶኝ ስድስት ወር ስድስት ወር አካባቢ ያለ ነው ስድስት ወር እና ሰባት ወር ሳይሆነው ሌላ ጓደኛዬን ጓደኛዬን አገባ እና ምን ትይኛለሽ? እንደብዬ ልጽናን አይነት ነገር ነው ያለችኝ። እና እውነት ለመናገር እኔ በጣም ያሳዝናል። ምን ማለት ያችሉም እዚህ ላይ ሁሌ ነው የምናወራው ስለዚህ ነገር በቃ። ሴቶች ላጤዎችም ስርዓት አርጎ አለ ትዳሮችም ስርዓት አርጎ እነ መካከር ተው። እን አንድ ለትዳሮ ሲለፋ አንዱ ያጠፋል፣ አንዱ ሲሰራ አንዱ ይንዳል። ምን ትሉታላችሁ? እ አንዳንድ ሴቶች ዱባይ ለካ እውነት ነው ዱባይ እውነት ነው በቃ ወንድ ውድ ነው የተባለው እውነት ነው መቼም አሁን ላይ ወንዱ እየገባ ነው ወደፊት እንደውረከስ ይልልናል በ ተስፋ እናደርጋለን እንጂ በጣም አስቸጋሪ ደውል ላይ ነው የምላቸው እንግዲህ ምን አይነት ጊዜ ላይ ነው ያለ ነው እንዴት አይነት ጓደኛ ነው ጓደኛ እኮ ማለት እኔ እንጃ እንዴት ብዬ እንገራቸው? ብዙ ሚስጥር እኮ አለ ለቤተሰቦቻችን ሳናወራ፣ ስፔሻል የባል ጉዳይ ሲሆን ለጓደኞቻችን ነው የምናወራው፣ ስለ ፍቅራችን፣ ስለ አኗኗራችን፣ ከዛም ያለፈ ሁሉ ለጓደኛችን ልናወራ እንችላለን። በቃ ተረድቶናል፣ በልኬ ነው ብለን ስለምናስብ ማለት ነው። ግን በዛ ልክ ደግሞ እንዲህ አይነት እምነትን በክህደት የሚቀዩ እህቶች አሉ። እኔ የዚህ ነገር እዚህ ላይ ማለት የምንፈልገው አሁን ይችልን ችባ ለትዳሯ እንግዲህ አሰቦች ዳር ያቀናአለ ብላ የወንደሴቱን ኃላፊነት ተሸክማ ጊዜዋን ሰውታ ገንዘቧን ሰውታ አመጣችሁ ማለት ነው። አመጣችሁ ያንን ድካሟን አንድ ቀን ሳያሳርፋት አንድ ቀን አብሽር ሳይላት ጭራሽ ጎደኝዋ ጋር ሂዶ እየተንጠለጠለ ማለት ነው አጋርሞ ከጋጣት ጊዜዋንም ከጋጣት ሞራሯንም ግጦ በቃ እንደት ብዬሽ ልንገራቸው። ለእኔ ተቃል በላይ ነው ወላሂ ነው የምላችሁ። ሁሉ ነገሯን ከጨረሰ በኋላ እሷ ምንም መስላልታየችው ታየችው ጓደኛው አማራችሁ ማለት ነው። ምንም ያልሆነችለት ምንም የሆነችለትን ትቶ ምንም ያልሆነችለትን እንደገና ወደዛች ሂድ ማለት ነው። እኔ እሱስ ሆዳም ብሎት በቃ ወንድ አይደል፣ ሰራው ነገር አስቸጋሪ ሆነ። ላፍ ያርግሽ ልጄ። እና ይችስ እንግዲህ እኔ ምን ላይ እንዳለው አስጠፋች ይባላል። እሷ ሲች ባለ ትዳሯ ትዳራ ቀናለሁ ብላ ብዙ ነገር ሆነ። ቢያንስ ከሞራል ወቀሳ ነፃ ናት፣ ያኔ ከአእምሮ ጸጸት ነፃ ብኮንም፣ ብዙ ነገር ብዙ ነገር ያጣችው ነገር አለ። ጊዜዋን በልቷታል፣ ገንዘቧን በልቷታል፣ ሁሉ ነገር ብዙ ነገር ብዙ ነገር ሆናለች ባለማወቅ። እኔ የገረመኝ የጓደኛ ተብይቱ እንትን ማለት ስላችሁ ምኑን አይታ ወደደችው እንደው ወይስ ወደፊት ምን አይነት ባል ምን አይነት የልጅ አባት ይሆነኛል ብላል። አንዳንድ ጊዜ ሴቶች በምናችን እንደምናስቡ ላይ አይገባኝ። ታውቃላችሁ ድሮ እኮ የእኛ ዘመን እንዲሆነ እንጂ ዝም ብሎ ወንድ መሆኑን አይተን ብቻ መከተል ሆነ እንጂ፣ የኛ ዘመን በድሮ እኮ አባት ይሆናል፣ ዘሩ ምን አይነት ነው፣ ምን አይነት አህላቅ አለው፣ ስፔሻሉ አህላቁ፣ ስፔሻሊ አህላቁ ተጠይቆ ነበር። አሁን ይችን ቆይማ ሚስቱን ቢንከባከብና አሳምሮ ቢዝ እንደ በፍቅሩ ተቀንቶ ለሁለት እንዲገባ ሁላ ይችላል። ይሄ ከርቶ እየሄደ አውድሞ እየሄደ አክስሮ እየሄደ ለእሷ ምን አይነት ባል ይሆነኛል ብላ እንዲያሰበች ነው። እኔ ይገርም። ምናልባት እሷ አልጋ ባልጋ ስላገኘችው ነገሩ ቀላል መስሏት ሊሆን ይችላል። ግን በሰው ባል ላይ ስቄ ኖራለሁ ብሎ ማሰብ የማይታሰብ ነገር ነው። በሰው ቁስል ላይ እንጨት እየሰደዱ ነገ ጧት ነገ ጧት ይችኑ ጽዋ እሷ እንደማቀምሳት ምንም እርግጠኝነት የላትም። ደግሞ አላህ ከተበደገ እችን ኢንሻላሁ ታላ እሷ ለፍታለት፣ ደክማለት፣ ብዙ ነገር ሆንላት ጥሏት ይሏል አይደል? ኢንሻላሁ ታላ ደክሞ ለፍቶ ብዙ ነገር ሆኖ የሚሸከማት አላህ ሊልቅላት ይችላል። ኃላፊነት የሚሰማው ባል ሊሰጣት ይችላል። ይህ ኃላፊነቱን ሽጦ ሲሄድ እሱ ደግሞ አላህ ስብሀኖ ታላ ከተበዳይ ጋር ነው እና አላህ ሊክሳት ይችላል። እችኛይቱ ተበዳይ ናት እና ማለት ነው። እኔ የገረመኝ የበዳዋ ነው። ምኑ ስቧት በድሮ እየሄደ የሰው ህይወት ገሎ እየሄደ ይሄ በቃ በፈቃደኝነት እኔንም አጋርሞ ይጋጠኝ ማለት ነው እንጂ ሌላ ነገር ከዚህ የተለየ ይሆናል ብዬ አላስብም። ወይም ደግሞ ቂልነት ነው። በቃ ጅልነት ከዚህ ያለፈ ሊሆን ከሁለት አንዱ ወይ ቂልነት ነው፣ ወይኔ ደግሞ እሷም የቀመሰችውን የቀመሰችን ጽዋ እኔም እቀምሰዋለሁ አይነት ነገር ነው። ከሁለት አንዱ ነው እንጂ ከዚህ ከዚህ ወጣ ሊሆን አይችልም። መቼም እደሰታለሁ፣ በእሷ ለቅሶ ላይ እኔ ህይወት እገነባለሁ፣ ስቄ ኖራለሁ ብላ አይደለም። አንዳንድ ጊዜ ሴቶች እያስባቸው ይሄ ስልክ ይሄ ስልክ በስልክ የሚመጣ ነገር አለው አለው በቃ ማማ ረ ጥፋታ ንሰራችሁላ፣ እና በጣም ነው ያሳዘነች ማለት ነው። እና ይሄ በስልክ በቃ የምና- መቼም ሁላችሁም የትዳር ነገር ገብታችሁ ታዩታላችሁ የቱን ያክል አስቸጋሪ እንደሆነ። በስልክ እንደሚወራው ዝም ብሎ የሚገመጥ ነገር አለ። የምሬን ነው የምላቸው ስገቡ ልፍም ብላችሁ ልጅ ሲወልዱ ያኔ ትዳር ምን አይነት ኃላፊነት እንደሆነ ያኔ ብቻ ነው የሚገባችሁ እንጂ አሁን ላይ ይሄ በስልክ እየዩ በቃ ሞርኩልሽ እርኩልሽ ልላስሽ ይሆናል። ከዛ ከገባ በኋላ ከሁለት ቀን አያልፍ ችግሩ እሱ ነው። እና ቆም እያላችሁ እያሰባችሁ፣ ወላሂ ትዳራችሁ ላይ ተጠንቀቁ እህቶች። በማንም ባላይ ደስታን ለማምጣት አትሞክሩ በቃ አንዳንዶቹ ደግሞ ረ የአሁን ጓደኛ ነዙ ቢላ እንኳን ም ሲ ጓደኛ እንዲህ ቅርብ ያለ ስ ጓደኛ የለኝ ደስ የሚለው ነገር ማላቸው ያን ያክል በዚህ ደረጃ የለኝ አሉኝ። ግን በዚህ ደረጃ ግን እንደ ጥልቅ ያለ ጓደኛ የለኝ እንኳንም አልኖረኝ። ሀቂቃ እንዲ ስንላችሁ ላጤ የሆነ ሰው አሁን ለጊዜው ሊከፋው ይችላል። ግን ነገ ጠዋት እናንተ የምታዩት ነገር ነው ወላሂ፣ ትታዘቡኛላችሁ ለእናንተም የሚጠቅም ነገር ነው እና እንዲህ አይነት በሰው እንባ የሚቀልድ በሰው ጊዜ በሰው ገንዘብ የሚቀልድ ወንድ ጋር አትቃለዱ። በቃ ነገ ጧት እናንተንም ቀልዶባችሁ፣ አሁንም አሁንም ወዛላጋ እየሄደ ያው የማንንም ሴት እድሜ ሲፈጅ ይኖራል። የእሱም ሀያት ሳያምር ይቀራል ማለት ነው። መጨረሻው ይበላሻል እና እዚህ ዱባይ ላይ አስቸጋሪ ሆና ሴቱ በቃ ፍሬን አይይዙም። በቃ ዝም ብለው ልቅ ነገር ነው የሚኖሩት መሰለኝ። ከሳውዲ የባሰ ነው።

ያው የጋራ እናድርገው ብሎ መጠየቅ ይሄም የተሻለ ነው ከራሳቀችን ገዘችስ የብሬን ነው ዲያዳን ነው እኔ እንጃ ነው ትዳርን ቀለል አድርገው የሚያወጡ ነገር በጣም ይገርመኛል ወላሂ ቤተሰብ የሚገነባበት ትልቅ ሀላፊነት ያለበት መሆኑ ምንም አልገባሁ ገና ሴቱ ገና ነው ምክንያቱም አሁን የሚኖሩ በሰው ቤት ነው በሰው ሀላፊነት ነው እንደ ነገሩ ይሰራሉ። ስለዚህ ቀላል መስሏችኋልና እኔ እንደዚህ የዚህን ያክል ባታቀሉትና ዋጋ ባታሳጡት ደስ ይለኛል። ከመጀመሪያው ተጠንቅቃችሁ የምትገቡ የተሻለ ነው ማለት ነው። እንግዲህ መቼም ዱባይ ሄዱ ሁለት ሴት ያሳድራል አለንም የዝችኛዋ ማለት ነው የጋራ እናድርገው ያለችው እንደኔ እይታ እንደው መቼም ተናግራም መውሰዷ አንድ ነገር ነው። አትሉ እንደው ከርታታ የምትሄድ መናገሯ ያተሻለ ነውና እንግዲህ እናንተ ተመካከሩ ነው ምለውኔ። ችሎ ያሳድረናል ፍቅራችንም እንደዚሁ ይቀጥላል አያጣላንም ካላችሁ አርጉት። እንግዲህ ምን ይደረግ ምን ይደረግ። እንግዲህ ፍቅር እስከዚህ ድረስ ነው እና የነዚህ ደግሞ ጽናታችሁ እንደውም ባልየው ቢንዳላ ሴቶችሴቶቹ እንደተስማሙ ነው የነገሩ። ጅምአ ጅምአ ስለሆነ ቀር ማዘነ ማለት ነው እንግዲህ መቼ እንደሚደርሳችሁ አላውቅም። መቀረጽ ነው ጅምአ ማለት ነው እና ያው እንግዲህ ተመካከሩ ነው የምላችሁ የእናንተ ይሻላል። እንግዲህ ያለ ፍቅራችሁ እስከ መጨረሻ አድርግላችሁ። ያው ግን እራሳችሁን ችላችሁ ማደራችሁን አረጋግጡ እንጂ ይኸው ወንድ መቼም ጉባኤ ላይ ሆኖ ተሰርተው ያሳድራችኋል ብዬ እንትን አለም። ችግሩ ስወልዱ ነው። ስወልዱ ሁለታችሁም በሁለት ሴት እንግዲህ አንጣ የዲፐር አንጣ የምን ሲባል አስባችሁታ። አረ ሴቶች መውለድ አለ። አረ ተው ተው፣ ብያሰባችሁ ተው፣ ቀስ ብላችሁ ተው፣ ቀስ ብላችሁ። ለምንድን የሚባለው ለልጃቸው አባት መረጡ። ቀስ ብላችሁ ግደላችሁ፣ ሞይና ስሜታዊ የሆነ አስተሳሰብ አትሰቡ። እንደው ከስሜት ወጣ በሉና፣ አቅል ከአቅላችሁ ሆናችሁ አስቡ። መውለድ አለ እና ለልጆቻችሁ ጥሩ ኃላፊነት የሚወስድ የአባትነት ስሜት ሊሰማው የሚችል ቀድማቸው ብትመርጡ የተሻለ ነው። እንዲህ ስንላችሁ አይገባችሁም እንግዲህ እንደኛው ያው ስታገቡ ታገኙታላችሁ። ተመግባት ምልፍ ብላችሁ ስወርዱ ያኔ ነው ሊገባችሁና ልትረዱን የምችሉት። ለካ ጥንቃቄ ጎሎኛል ብላችሁ የምችሉት ያኔ ነው እንጂ አሁን ላይ ያው ድንጋይ ላይ ከማፍሰስ ነው የሚሆነው። እንግዲህ የቻላችሁትን ያክል ብቻ ተጠንቀቁ ብያለሁኝ ብለናል። እንግዲህ እኛ በምናውቀው ማለቴ ነው። በዚህች በትንስዬ እውቀት ያው ከእውቀታችን አንጻር ያው ካለ ካለን በህይወታችን አንጻር ከተሞክሮችን አንጻር የሳልኖን ያክል እንላለን ማለት ነው። ብቻ ሁላችን ድንቦ ነው ይስጠን ነው ምለው። ትንሽ ከብዷል ነገሩና እኔ አንዳንዴም የምስቃል። ቆም እየሳስበ እኔ በተለይቺ ፈረሽኒ ጋር እናርጊው ብላ እትን ያለች አስታቃኝ በጣም አስቆኛ ስሰማ ራሱ ማለት እና በጣም ከባድ ነው። እንደውም ወንዱ ፈራ በልዩ ማለት ነው፣ በልዩ ይፈራ ማለት ነው። እሱም ብያላችሁ እነሱ ተስማምተዋል፣ እንደ በሁኔታቸው ማለት ነው። ይቺ አሁን ትዳሩ ላይ ያለችው ከበድ ቢላትም የሆነ ፈቃደኝነት ነው የምታሳየው እና ያማከረችው ነው ባሏል። ግን እሱ ፈራ አድርጓል፣ ፍርሃት ነው የሚያሳየው። መድፈሩ አይቀርም ሴቶች የደፈሩት ምን ምን አስፈራው እና አረ ይሄድበት ድበት ባገኘው፣ እሱን አረ በርታ ነው የምለው። እና ያው ሴቶች አስበውበት ስለገቡ ይወጡታል በሚለው ሂሳብ ማለት ነው። እና ሴቶች ቀስ እያላቸው ሲጠራቀራቸው ምረጡ። በችኩል ችኩል የጅብ ችኩል ቀንድ ይነግሳል። ይ ቶሎ ቶሎ ግርግዳው ሰንበሌጥ እንዳይሆንባችሁ፣ ቀስ ብላችሁ ብያለሁኝ። እሱን ነው የምላችሁ። በቃ በሌላ ጊዜ እንገናኛለን። ኢንሻላህ በያላችሁበት ሰላሙ እስከዚያው፣ ወሰላሙ አለይኩም ወረህመቱላሂ ወበረካቱ